ምን ገኑ እንደዛ ውስጥሽ በግፍ ወይም መለስኩለት እኮ ያምር ማርያምን እንዴት ከሱ ወስደሉ? ደግሞ በአሁኑ ታይም ቢሆን መብት ነው መብት ነው የሚባል መባል የሚችሉበት ነገር ነበር። ግን በፊት ግን ገና አዲስ ጀማሪ ነበር፣ ገና እንደመጣ ነበር ምናምን ሁላ። ዝም ብዬ የሰጠኝን ኮይን በብር አስቤን የመለስኩል። ጎበዝ፣ ከዚብር ታገኝ

አይ አንቺ ነኝ ማግኘቱን ትፈልጊዋለሽ? ነው ደስ ይለኛል። ለምን ጠላቀሉ መጥላት ሳይሆን ትፈልጊያለሽ አትፈልጊም? እፈልጋለሁ። ለምን ብ ማለት ላይ ስለምንፈልግ አይደል? ጠብሰኛልኩ ላገኛልኩ ማለት እንገናኛል እኮ በጣም ነው የፈለግሽው። ከመቶ ስንት ፐርሰንት? ይ በጣም አይደለም ሀ ሀምሳ ፐርሰንት ሀምሳ ከሆነ ይቅርብኝ በቃ ለሐምሳ ፐርሰንት ለምን ኤነርጂ ሉዝ አደርጋለሁ አንቺ ድረስ መጥቼ እንደዚያ መቶ ፐርሰንት መቶ ፐርሰንት መቶ ፐርሰንት ብንገናኝ እንገናኛለን ባንገናኝ የቀረ ነገር ነው ለእንደዚህ አይነት በልቶ ውጦ ዝም ለሆነ ሰው ለምን ጋብዛለሁ እኔ እንኳን ውጦ አይ፣ መቶ ፐርሰንት የሚፈልግ ሌላ አድናቂዎች አሉ፣ እነሱን አልጋብዝም። እሱ መቶ ፐርሰንት ማድረግ ማለት ሰብ ሰባርጌ እን እሺ እኔ ሌላ መቶ ፐርሰንት መጋበዝ የሚፈልግ ሰው ጋብዛለች። ካልሆነ የጋራ ወዳጃችንን እንትንበላ እፈልግና እኔን መቶ ፐርሰንት አንተ መቶ ፐርሰንት የሚፈልግ በእነሱ እንገናኝ።

ከልሙኝ አዎ፣ አይቀር እንዳልክ በቃ እንገናኛለን። ጉንፋን ለምን አልተኛ? ስጠጣ ነበር። ለምን ትጠጣለህ?

እኔ ሁሌ ነው የምስቀው። አንዳንዴ ብቻ አለቅሳለሁ፣ የሚያስለቅሱኝ ሰዎች ሲመጡ። ከሚያስለቅሱኝ ሰዎች መራቅ አለብኝ። የአም ትራይንግ ግን አንዳንዴ ደግሞ ያቅተኛል ስለምወዳቸው ሰው መምረጥ አትችልም። ዳስ ዘ ቲንግ እኮ ማርያምን የምሬ ነው ምል። እንደዛማ ቢሆን ሁሉም ሰው ፐርፌክት እንትን ይሆን ነበር። ፐርፌክት ሪሌሽንሽፕ ይኖራል ከሁሉም ሰው ጋር፣ ከፋሚሊም፣ ከላቨር ጋርም ከምታ ሁሉም ሰው ጋር እንደዛ አይደለም ሚስ ዳዘ ወርክ ዳት ወይ እሺ፣ ሞን፣ ያ እውነት ነው። ብዙ ሴቶች የሚወዱ ለዛ ነው። ለምንድን ነው የሚወዱ?

ው መሆን የምትወደውን ሰው መምረጥ የሚቻል ይመስላል። ይቻላል። ኮንትሮል ላቭ ምናምን ኤኒባዲ ዩ ላይክ ምናምን ዩ ካን ኮንትሮል ዳት እንትን ቲኔጀር እስካሉንይችለስስ ያ ማቹርድ ከሆንሽ ከኔ ባህሪ ጋር ማይሄድ ሰው ለምን ንወዳለን? የአንተና የእኔ አስተሳሰብ በእንደዚህ አይነት ነገር አንስማማም። ቹዝ መምረጥ አችልም፣ አይመረጥም። ከአንቺ አስተሳሰብ ጋር ማይሄድ ሰው ለአንቺ ኮንፈርት ማይሰጠች ሰው እንዴት ትወጇዋለሽ? ስልሽ በዛ ማልን በዚህ ማልን ከኛ ባህሪ ጋር ሚሄድ ምንፈልገውን ሰው ነው። በተለይ ሀያ አምስት አመት ካለፈን በኋላ ምርጥ ነው ምንወደው። ዝም ብሎ ዘለን እንደ ህፃነታችን ምንገባበት ፍቅር የለም ስልሽ ከሆነ ሰው ጋር እንዴት ልታደርጊ ትችላለሽ ለትዝ ልትጨፍሪ ለተዝናኝ አብረሽ ልትተኚ ትችላለሽ ግን ሞዴል ላይ ኮንፈርት ማይሰጠሽም ሰቶቹ ልትወድ ትችላለህ ልትወድ ትችላለህ እንዴት ነው የምታስበው አንተ እንደዚህ ፍቅር ማለት ነው ፒኪ ልትሆን አትችልም ዩ ኖ ዳት ራይት ዩ ኬን ቹዝ ሁ ዩ ለቭ ኦር ላይክ ሁ ዩ ኖ አብረሽ መሆን የምትፈልጊ ይሁን ሰው ማለት ነው እኔ ጋ አሁን አንቺ መሆን ከፈለግሽ እኔ አሁን እንዳቀራረብሽ ነው። ከኔ ጋ አሁን ዴት ለማድረግ ከፈለግሽ ዝም ብለሽ ዴት ልታደርጊ ትችላለሽ። መተኛ ከፈለግሽ ልተኛ ትችላለሽ። አብሮ መሰልል ልተሰግን ፍቅር እንዲይዝሽ ያሰውዬ ከአንቺ ጋር የሚሄድ ባህሪ ሊኖረው ይገባል። ካሉናቶቹ አትጁ ያ ደግሞ መምረጥ ነው ማለት ነው። ልጅ እያለሽ ብላይንድሊ ልትጅ ትችላለሽ አሁን ግን ከአንቺ ባህሪ ጋር የሆነ ኳሊቲ ከሌለው ሰውየው አትወጪም። ከአንቺ ጋር የሚሄድ ኳሊቲ ከሌለው ካለ፣ ሜክ ሴንስ አንተ የምትለው ነገር ነው ሞን እየበታለው እና ሌላ ጥያቄም ልጠይቅህ። እኔና አንተ ሜንታሊቲ አንድ አይነት አይደለም። ለዛ እኮ ነው የማንግባባ። በማውራት ልንግባባ እንችልም። እኔ እናንተ when it comes to this kind of stuff

ጎፈር ነው ምናምን፣ እሱ ገዛለው። ወይኔጂ ማርያም ነ ጎፈር የለህም? እሱ በጣም አሪፍ ነው። የሆኑ ሰዎች ጋር ተጣልቼ ማለት ነው። ሞን እየሰማ ነው እየሰማ ነው። ተጣላሽ? የሆኑ ሰዎች ጋር ኖ፣ ተጣልቼ ሳይሆን ላይክ ብሎ አድርጊያቸው ነበር። ና አሁን እየደወሉ ነው። ዝም ብሎ በላይ በላይ ይደውላሉ። አሁን ላይ ሆን ምናምን በምንም ላይ አይችሉም ግን ተኛለሽ ብሎ እንዴት እንደማያስብ አላቅም። አይደወልማ በዚህ ሰዓት። ስንት ሰዓት ነው? አምስት ሰዓት ከሀያ አደል እንዴ? ናቲ ሞን

አምስት ሺ ጋይስ እሺ፣ ታታፕ አርጎ አንዴ አንዴ ማና አለ ድሬ ለማን ሸርና ጋይስ አንዴ ታታፕ ታታፕ አርጎ አንዴ ጋይስ ታታፕ ያረጋቸው አንዴ ታታፕ አርጎ አንዴ